ኢየሱስ ተነስቷል፣ እኔም ከእርሱ ጋር አብሬ ተነስቻለሁ። በክርስቶስ ኢየሱስ መስቀልና በትንሳኤው ስለተደረገልን ነገር ነው የክርስትና የሚባለው። ቁልፍና ዋና ነገሩ መስቀሉና ትንሳኤው ላይ። ማንኛውም ሰው ስለመስቀሉና ስለትንሳኤው ካልገባው ክርስትና አልገባው ማለት ነው። አንድ ሰው ኢየሱስ በመስቀል ላይ የሰራው ስራ እና በትንሳኤ ውስጥ የተሰራው ስራ ገባው ማለት ክርስትና የዛን ቀን በርቶለል ማለት ነው። መስቀሉና ትንሣኤው ላይ በሉት፣ እስቲ መስቀሉና ትንሣኤው ላይ ጠይቁት፣ እስቲ አጠገባቸዋለሁ። በመስቀሉና በትንሳኤው ምን ሆነልህ በሉት እስቲ፣ በመስቀሉና በትንሳኤው ምን ተደረገልህ በሉት ክርስትና በእውነት ገብቶሃል በሉት። ይህ ካልገባህ ግን በሉት እስቲ ክርስትና አልገባህም ማለት ነው። በኢየሱስ ክርስቶስ መስቀልና ትንሣኤ ያገኘናቸው በረከቶች፣ ሁለተኛ ቆሮንጦስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለእኛ ኃጢአት አደረገው። አሜን ይብልስ አሜን። የኢየሱስ ክርስቶስ መስቀል ኃጢአት ለአንዴና ለመጨረሻ የተገደለበት ሲሆን የክርስቶስ ትንሣኤ ደግሞ ጽድቃችን የተረጋገጠበት በእግዚአብሔር ፊት ኃጢአት አልባ የሆንበት ስፍራ ነው። አሜን። ኢየሱስ ክርስቶስ በመስቀል ላይ ሲሞት ብቻውን አልሞተም። የዓለምን ኃጢአት በሙሉ ሰብስቦ መስቀል ላይ ገደለው ማለት ነው። ከሞት ሲነሳ ደግሞ ለአንዴና ለመጨረሻ እድቃችንን አረጋግጦ ማህተም መጥቶ ለዘላለም ተነሳልን ማለት ነው። መስቀል በሉ ሲ ኃጢአት የሞተበት ቦታ ነው። ሳዬ በሉ እድቄ የተረጋገጠበት ቦታ ነው። በኢየሱስ የጸደቀ ሰው ጮሆ አሜን ይበልሲ የስ አጥቅ ያለው ይበል እስቲ ያለው አንደኛ ጴጥሮስ ራፍ አንድ ቁጥር 3 ኢየሱስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሆን። አሜን ይባረክ ይበል እስቲ። አሜን ይባረክ። መስቀል በሎት እስቲ። ከአዳም ጊዜያዊ ተስፋ ነጻ የወጣህበት ትንሣኤ ደግሞ በሉትስ ለሕያውና በሉት በሎት ለማይጠፋ እድፈት ለሌለበት ብቁ የሆንክበት ቦታ ነው በሎት። ውስጥ መስቀል የሚባለው ነገር ስታነሱ ከአዳም ያገኘነው ጊዜያዊ ተስፋ አለ፣ ወረታዊ ተስፋ አለ፣ አንጻራዊ ተስፋ አለ። ትንሣኤ ግን ዘላለማዊ የሆነ እድፈት የሌለበት የማይሻር የማይለወጥ ተስፋ ያገኘንበት ቦታ ነው። እስቲ ተስፋዬ ኢየሱስ ነው ይበል እስቲ። ተስፋዬ ኢየሱስ ነው በትንሣኤው ተረጋግጧል ብሎ እስቲ በትንሣኤው ተረጋግጧል እኔ ዘላለማዊ ተስፋ አለኝ ጊዜያዊ ተስፋ ሳይሆን ብሎት ዘላለማዊ ተስፋ አለኝ አንድ ሰው ረገጥ አድርጎ አሜን ብሎ ይውሰድ እስቲ አሜን ማቴዎስ ወንጌል ምዕራፍ ሃያ ስምንት ቁጥር ዐሥራ ስምንት እስከ ሃያ ሉቃስ ምዕራፍ ዐሥር ቁጥር ዐሥራ ዘጠኝ ኢየሱስም ቀረበና እንደዚህ ብሎ ተናገራቸው ሥልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና፣ አህዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው፣ ያዘዟችሁንም እንዲጠብቁ እያስተማራችኋቸው፣ ደቀ መዛሙርት አድርጓቸው። ጌታ ኢየሱስ እንደዚህ ብለዋል። ስልጣን አለ በሰማይ በምድር ተሰጠኛል። ይህን ስልጣን ይዤው ሄጅ አለው አላለም። ይህን ስልጣን ለእኔና ለአንተ ተሰጥቶናል። አሜን። ለእኔና ለአንቺ ተሰጥቶናል። ሉቃስ አስር እነሆ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ሰጥቻቸው ይላል። ስልጣን ልጣን ስ መስቀል በሎት አለቅነት ስልጣናት የተሻሩበት ቦታ ነው። ትንሳኤ ሎት ስ በጠላት ኃይል ሁሉ ላይ ስልጣን ያገኘንበት ቦታ ነው። ዛሬ እንደ እግዚአብሔር ሐዋርያ በአንድ ሰው እናገራለሁ። እንደ እግዚአብሔር ልጅነት በስልጣን ትገለጣላቸው እስ ስልጣን ተሰቶኛል ተሰጥቶኛል ጣሰ እባብና ጊንጡን እረግጣለሁ በሉ፣ እባብና ኪንጡን እረግጣለሁ። ይኸውላችሁ መስቀል ላይ አለቆች ስልጣናት የተሻሩበት ቦታ ነው፣ የተዋረዱበት ቦታ ነው። ተንሳኤ ግን በክርስቶስ ኢየሱስ ያመኑ ልጆች በሙሉ እባብና ኪንጡን ይረግጡ ዘንድ ስልጣን የተቀበሉበት ቦታ ነው። ስልጣን ያለው ሰው ጮሆ አሜን ብሎ ይውሰድስ። አሜን ዛሬ አንድ ጸሎት ጸል ያለው ጌታ መንፈስ ቅዱስ ሆይ በክርስቶስ አምነው የእግዚአብሔር ልጆች የሆኑ ወንዶች ሴቶች ስልጣን ምስጋናቸውን መጠቀም የሚችሉበት ኃይል ይለቀቅላቸው፣ ቅባት ይለቀቅላቸው፣ ጸጋ ይለቀቅላቸው፣ አቅም ይለቀቅላቸው። አንድ ያመነ ረገጥ አድርጎ አሜን ይብል እስቲ። እኔ ነግራችኋለሁ፣ በደረሳችሁበት ቦታ እባቡን ትረቅጣላችሁ፣ ጊንጡን ትረቅጣላችሁ። ምክንያቱም በትንሣኤው ይሄ ስልጣን ተሰጥቷቸዋል። አሜን ያለው በመንፈሳዊ እንደ ኮከብ እንደ ኮከብ አይነት ር በሰዎችም ትከሻላል አያለው በእግዚአብሔር ልጅነት ስልጣን፣ ማንቴ ካራፓስ በኢየሱስም ስገለጣላችሁ። አሜን። ይህ የልጅነት ስልጣን ለፍታችሁ ጥራችሁ ያገኛችሁት አይደለም። ምክንያቱም አለቆችን፣ ስልጣናትን፣ ጌትነትን ኢየሱስ በመስቀል ላይ አሸንፏቸዋል። በትንሣኤው ደግሞ እባቡን ተረግጣላችሁ፣ ጊንጡን አቻ ተራሳት። አንዳንድ ሰዎች ምናፍስቶች አጋንንቶች ሲባል ጥንቆላ ምናምን ሲባል ይፈራሉ። ብራሰር አንተ ከጥንቆላ በላይነ፣ አንተ ከመተት በላይነ፣ አንተ ከአስማት በላይነ። የኢየሱስ ትንሣኤ ስልጣን ሰጥቶናል። እዚህ ስልጣን ተሰቶኛል፣ በለው ውስጥ ስልጣን ተሰጥቶኛል። ለዛ ነው ኢየሱስ ስልጣን አለ በሰማይ፣ ስልጣን አለ በምድር። ምን አርጎኛ ተሰጥቶኛል። እን ስልጣን ወደ ሰማይ ይዤ አልሄደም፣ ሄደ እን ስልጣን ለናንተ ጻፈ። እኔ በአንድ ሰው ላይ ተነብያለሁ። ከዚህ ቀን ጀምሮ የትንሣኤው ኃይል በእናንተ ይገለጣል። የትንሣኤው ኃይል ባንተ ይከለጣል። አሜን። የትንሣኤው ኃይል በእናንቺ ይገለጣል! አሜን። የሚያመን ካለች ጮሆ አሜን ብሎ ይውሰደስ። አንድ ሰው እባርካለሁ። በትንሣኤው ኃይል ትወጣላችሁ! በትንሣኤው ኃይል ትገባላችሁ። እባብና አባብና ጊንጡን ትረግጣለህ ሁና እስኪ አልፈራም በሉ! እስኪ የትንሣኤው መንፈስ በሉ! እስኪ በኔ ውስጥ አለ በሉ! ሰይጣን አንድ ሰው ይፈራል። ምን አይነት ሰው? የትንሣኤውን ኃይል ውስጡ የተቀመጠ የትንሣኤ መንፈስ የለበሰ ሰው። እስከ ዛሬ ድረስ ሰይጣን ሲያስፈራራችሁ የኖራችሁ፣ ከዚህ በኋላ ግን እንደዚህ ያላችሁ ትወጣላችሁ። where is the devil? ስልጣን ተሰቶኛል በሉ! እስኪ ስልጣን ተሰቶኛል እንደ ድመት ሳይሆን እንደ አንበሳ ይወጣል። እንደ አንበሳ ይከባል፣ ጻድቅ ይላል እንደ አንበሳ ያለ ፍርሃት ይኖራል። ለምን ካልከኝ፣ እስከ ዛሬ ድረስ ነገሥታት ሞተዋል፣ ምሁራን ሞተዋል፣ ባላባቶች ሞተዋል፣ አዋቂዎች ሞተዋል። የአንድ ሰው መቃብር አልተጠበቀም። ነገር ግን የነገሥታት ንጉሥ የጌቶች ጌታ የናዝረቱ ኢየሱስ መቃብር ራሱ ይፈራ ነበር። ለምን? ስለሚነሳ። እስቲ የእኔ ኢየሱስ ተነስቷል። ቆሎሴ ኢየሱስ ተነሳ፣ አለቅነትና ስልጣንን ከፎ ድል በመንሳ በርሱ ያሶራችሁ ስልጣኑን ኃይሉን ለናንተ ሰጥቷችኋል። ወንድሜ አጋንን ሲወጣ ፓስተር አትፈልግም፣ ነብይ አትፈልግም፣ ሐዋርያ አትፈልግም። በጌታ በኢየሱስም ነቅለ ታወጣዋለህ። ነገሩ ስልጣን አለኝ ብሎ ስልጣን ሰይጣን አለኝ። መዝሙር 22 ቁጥር 1 አምላኬ አምላኬ ምን ተውከኝ። ዕብራውያን 13 5 አምስትና 6 አካሄዳችሁ ገንዘብን ያለ መውደድ ይሁን፣ እሺ ያላችሁ ይብቃችሁ፣ እሺ እርሱ ራሱ አለቅህም ከቶም አልተውህም ብሎልና። ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። መስቀል ብሎት ሲ አባት ብሎት ሲ ፊቱን ከልጁ ያዞረበት ሲሆን ብሎት ሲ ትንሳኤ ደግሞ በሉ ሲ አባት በሉ ሲ እኛን የተቀበለበት በሉ ሲ ቀበል ብቻ ሳይሆን በሉ ሲ አልተውህም አልለቅህም ያለበት ቦታ ነው። በሉ ሲ አንድ ሰው ጮሆ አሜን ይበል ሲ እግዚአብሔር ይበል ሲ አይተወኝም ይበል ሲ እግዚአብሔር በሉ ሲ እኔን አይጥለኝም በሉ ሲ ያመነ ያመነ ካለ ጮሆ አሜን ይበል ሲ መስቀል ላይ ጌታ ኢየሱስ ኤሎሄ ኤሎሄ ለማ ሰበክታኒ አባቶይ አባቶይ ለምን ታውከኝ ብሎ ጮኸ። ትንሳኤ ላይ ግን እንደዛ አልጮህ እሲ እግዚአብሔር በሉሲ በትንሳኤው በሉሲ እኔን ተቀብሎኛል በሉሲ ቀበል ብቻ አይደለም በል፣ እሱ አልተውህም ብሎኛል፣ በል እሱ አለቅህም ብሎኛል፣ በል እሱ አለቅህም ብሎኛል። አንድ ነገር ልንገራችሁ ዛሬ የምሥራች። እንግዳ ሆናችሁ አንድ ቤት ብትሄዱ ለተወሰነ ቀን ተቀብሎ ሊያስተናግዳችሁ ይችላል። ከዛ በኋላ ፊቱ ሊለዋወጥና ሊሰለቻችሁ ይችላል። እግዚአብሔር ግን አንድ ጊዜ የተቀበላችሁ ብትደክም፣ ብትበረታ፣ ለአንዴና ለመጨረሻ ላይተውህ፣ ላይጥልህ አባትህ ይዞሃል። አሜን! የገባው ዘሎ አሜን ብሎ የበረታችሁ ቀን የጾማችሁ ቀን ባይብል ያነበባችሁ ቀን ሳይሆን የደከማችሁ ቀን ሰው የረሳችሁ ቀን ሰው የጣላችሁ ቀን በኃጢአት የወደቃችሁ ቀን አይለቃችሁም፣ አይተዋችሁም። ሃሌሉያ። መስቀል ላይ ኢየሱስ የሐዘንም ባጭዋ ትንሣኤ ላይ ግን የሐዘንም ባይደለም የደስታ አልተውሽም፣ አልለቅሽም። የሚገርም ነው። ባይብሉ ራሱ ቃሉ ምንድን ነው የሚለው? በትፍረት እግዚአብሔር አይተውኝም አይለቀኝም በሉ ነው የሚለው። አባቴ እንደዚህ፣ እናቴ እንደዚህ ናት፣ እህቴ እንደዚህ ናት። እንደዚህ ባለሥልጣን ወንድም አለኝ፣ እኛ ያለን አካውንት አለኝ በሉ አላለም። ዘመድ ውጭ አገር አለኝ በሉ አላለም። ባለሥልጣን ዘመድ አለ በሉ አላለም። እንደዚህ ብሎናል። እግዚአብሔር አለ። አሜን። ወጀማ በሉ ቢነሳ ችግር መከራው ቢበዛ ሲጨላልም ነገሩ ሁኔታዎችም ሲያስፈሩ እግዚአብሔር አለ አለ አለ። አንድ ሰው እግዚአብሔር ከኔ ጋራ ነው የሚል ጮሆ አሜን ይበልጽ ባለፉት ዘመናት ባለፉት አመታት ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን ላይ በነደደ ጊዜ ሕያዋን ሳለን በዋጡን ነበረ ለጥርሳቸው ንክሻ ያላደረገን አንድ ሰው ጮሆ እግዚአብሔር ይመስገን ይበልጽ እግዚአብሔር ይመስገን ሮሜ ምራፍ ሰባት ከቁጥር አንድ እስከ ስድስት ኤፌሶን ምራፍ አምስት ከቁጥር ሀያ ዘጠኝ እስከ ሰላሳ ሁለት ላሳያችሁ መስቀሉና ትንሣኤውን በዚህ ውስጥ ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛ አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ትታሰራለች። ባሏ ቢሞት ግን ስለ ባሏ ከሆነ ሕግ ትፈታለች። ስለዚህ ባሏ በሕይወት ሳለ ሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁም ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ምኖ ናቸዋል ተገድላችኋል ለእግዚአብሔር ፍሬ እናፍራ። እናንተ ለየውና ከሙታን ለተነሳው ለእሱ ትሆኑ ዘንድ በስጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ ብልቶቻችን ይሠራ ነበርና፣ አሁን ግን ለእሱ ለታሰርንበት ስለ ሞትን። አንተ አንድ ሰው ጨው ረገጥ አድርጎ አሜን ይበልስ። አሜን ከሕግ ተፈተናልና፣ ከሕግ ምን ሆነ ምን ሆነናል ተፈተናል። ኤፌሶንን አንብብልኝ። ደግሞ ምንድነው የሚለው? ማንም የገዛ ስጋውን የሚጠላ ከቶ የለም፣ ነገር ግን አካሉ ብልቶች ስለሆነን ከክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል ሁለቱም አንድ ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። መስቀል በሉት፣ እሺ። ካሮጌው አዳምና በሉት፣ እሺ። ከሙሴ ህግ በሉት፣ እሺ። ላንገናኝ በሉት፣ እሺ። በሞት የተለያየንበት ስፍራ ነው በሉት፣ እሺ። ትንሣኤ ደግሞ በሉት፣ እሺ። ከክርስቶስ ጋር በሉት፣ እሺ። ህይወት ያገኘንበት በሉት፣ እሺ። የአካሉ ክፍል ብልት የሆንኩበት ስፍራ ነው በሉት፣ እሺ። አንድ ሰው ረገጥ አድርጎ አሜን ይበል። እሺ። አሜን ካሞን። ሰዎችና እናቶች አንድ ሚስጥር ንገራችሁ። መስቀል ከአዳምና ከሙሴ ህግ ተያይዞ ከመጣብን ህግ ቅድም በሞቱ ነው የሚለው ተፈተናል ነው የሚለው የመጨረሻ በመስቀል በሞት የተለያየንበት ስፍራ ሲሆን፣ ትንሣኤ ደግሞ በክርስቶስ ኢየሱስ ህይወት ያገኘንበት ያ ብቻ አይደለም። በዓለም አቀፍ አይቷ በክርስቶስ አካል ውስጥ እልት የሆነበት ቦታ አንድ ሰው ረገጥ አድርጎ አሜን ይበለስት። ከህግ ከሙሴ አዳም ህግ ነጻ ወተናል። የት መስቀል ላይ? በምን በሞት። በክርስቶስ ደግሞ በኩል በትንሣኤው ህይወት የአካሉ ክፍል አንተ ስትነካ የሚያመው ኢየሱስ ነው። ምክንያቱም በሉት እስኪ የአካሉ ራስ ክርስቶስ ነው በሉት እስኪ የአካሉ ራስ ክርስቶስ ነው። እኔ የኢየሱስ ነኝ ያለ ጨኋመን ብሎ ይውሰድ። ሌላ እግዚአብሔርን ቃል ላሳያችሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆነዋል። አንድ ሰው ጮሆ አሜን ይበል እስቲ። መስቀል በሉት እስቲ የአሮጌው ፍጥረት በሉት እስቲ ቦታ ነው በሉት እስቲ ትንሳኤ በሉት እስቲ አዲሱ ፍጥረት ጅማሬ ነው በሉት እስቲ አንድ ሰው ጮሆ አሜን ይበል እስቲ አሜን እስቲ መስቀል በሉት እስቲ ከአሮጌው ፍጥረት ጋር በሉ እስቲ የተሰናበትኩበት ቦታ ነው በሉ እስቲ ትንሣኤ በሉ እስቲ አዲስ ፍጥረት ሆኜ በሉ እስቲ ሩጫ የጀመርኩበት ቦታ ነው በሉ እስቲ። አንድ ሰው ጮሆ አሜን ብሎ ይውሰድልስ። አሜን ይውላችሁ። ለኤልያስ የመጨረሻ ታምር ባህር መክፈል፣ ለኤልሳ የመጀመሪያው ታምር ባህር መክፈል። መስቀል አዳም ኤ አሮጌው አዳም የተሰናበተበት አዲሱ ሰማያዊ ማንነታችን ደግሞ ህያው ሆኖ ሩጫ የጀመረበት ቦታ ነው። አሜን እኔ በሉ ጮክ በሉና በክርስቶስ በሉ እስቲ አዲስ ፍጥረት ሆኛለሁ በሉ ገላትያ 3 13 እና ኤፌሶን አንድ አራት በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከእኛ እርግማን ዋጀን። ኤፌሶን አንድ አራት ላይ ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ አንድ ሰው ጮሆ አሜን ይበል እስቲ መስቀል በሉ እስቲ እርግማን የተወገደበት ቦታ ነው በሉ እስቲ ትንሣኤ ደግሞ በሉ እስቲ በመንፈስም በስጋ የተባረኩበት ቦታ ነው በሉ እስቲ ዛሬ የትኛው መርከም የተሰፈረ ይሆን እኔ ኢየሱስ በትንሣኤ የስጋም የነፍስም? በረከት ሰጥቶኛል። በበረከት እገለጣለሁ የሚል ሰው አለ። እኔ ልባርካችሁ። ከዚህ ማታ ጀምሮ ኢየሱስ በትንሣኤው የሰጣችሁ የስጋ በረከታችሁ እጃችሁ ላይ ገባ። የመንፈስ በረከታችሁ እጃችሁ ላይ ገባ። በእርግማን አትወጡም። አቻ ሳትያ እኔ ከእርግማን ነፃ ወጥቻለሁ በሉት እስቲ። በእርግማን አልገባም፣ በእርግማን አልወጣም በሉ እስቲ። በትንሣኤው ኃይል በሉ እስቲ። በመንፈስ በረከት በሉ እስቲ። በስጋ በረከት በሉ እስቲ። እገለጣለሁ በሉ እስቲ። ያመነ ካለ ረገጥ አርጎ አሜን ብሎ ይውሰድስ ዛሬ ማታ እንደ አንድ ነብይ በአንድ ሰው ላይ የትንቢት ቃል እናገራለሁ። በስጋ በረከት ትገለጣላችሁ፣ በመንፈስ በረከት ትገለጣላችሁ። ምክንያቱም ኢየሱስ ከሞት ተነስቶላችኋል። ምን ይላል አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ና 25፣ ኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ምን አደረገ? ተሸከመ። ተመገረፉ ቁስል ተፈወሳችሁ። ማነው ይሄን ቃል የሚያምን? ሆ አሜን ይበል እስኪ። አሜን ምን ማለት ነው? መስቀል በሽታ የተወገደበት ቦታ ሲሆን ትንሣኤ የኢየሱስ ጤንነት የተሰጠን ስፍራ ነው። አሜን። እኔ አሁን ለአንድ ሰው ጸልያለሁ፣ የስጋ በሽታ ላለባቸው መንፈስ የነብስ በሽታ ላለባቸው ኢየሱስ በትንሣኤው ፈውስ ሰጥቷቸዋል። አሁን በኢየሱስም ፈውሳችሁን ተቀብሎት ቤታችሁ ፈውስ ገባ። ስጋችሁ ላይ ፈውስ ገባ። የኢየሱስ ፈውስ ገባ። አንድ ሰው ታሞ ኢየሱስ ጋር ሲጮ የሚሰጠው የኢየሱስ ጤንነት ነው። አሜን። ለምን መሰላችሁ? በሽታችሁን ሐዋርያ ነብይ፣ ወይም ፓስተር መልአክ ምናምን አይደለም መስቀል ላይ ያንጠለጠለው መስቀል ላይ ያንጠለጠለው ራሱ ኢየሱስ እንደዚህ ይውላችሁ። ሲያማችሁ እንዲህ ትላላችሁ። ኢየሱስ አንተ መስቀል ላይ ለእኔ በሽታ ዋጋ ከፍለሃል። አሁን ዛሬ አንድ ነገር እፈልጋለሁ። በትንሣኤው ኃይል ያንተ ጤንነት ስጠኝ፣ ትሉታላችሁ እሱ ደግሞ ስለሚገባው ነው። አዎ ያኔ ላንተ ስለታመምኩኝ፣ ያኔ ስላንቺ ስለታመምኩኝ። አሁን ለአንቺ የሚያስፈልግሽ ምንድን ነው? ፈውስ። እስቲ ፈውስ በሉ እስቲ ፈውስ በኢየሱስም፣ የኢየሱስ ፈውስ አሁን ይሰጣቸው። አሜን ይሰጣችሁ። በኢየሱስ ኢየሱስ መልሱ። ሮሜ ምራፍ 8 ቁጥር 14 እስከ 17 ይህን ቃል እየሰማችሁ መንፈስ በኢየሱስ ስም ይገባባቸዋለሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ። እንደገና ለፍርሃት የባርነት መንፈስ አ። ተቀበላችሁ እግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለትም የማውራሾች ነን። የእግዚአብሔር መስቀል ጌታ ኢየሱስ አባቴ አባቴ ለምን ተውከኝ ብሎ የጮህበት ነው። ትንሳኤ ደግሞ አባ አባ ብለን የምንጮህበትን የልጅነት መንፈስ የተቀበልንበት አሜን አበሻ ብዙ ስለአባት አይገባውም። አባትን የሚያውቀው አባት ሲመጣ አልጋ ስር ሲገባ ነው። ራስ መስቀል ኢየሱስ አባ አባ ብሎ የጮኸው ለደስታ አይደለም፣ ለሐዘን ነው። ትንሣኤስ አባ አባ ብለን የምንጮኸው። ሁለት እጆቻችሁን አንሱና እንደዚህ በሉ፣ እግዚአብሔር አባቴ ነው ብሎ ሲ እግዚአብሔር አባቴ ነው ይላችሁ። አንድ ሚስጥር ልንገራችሁ። መስቀል የሚባለው ነገር ኢየሱስ የሐዘን ጩኸት ነው የጮኸው። ትንሣኤ ግን የልጅነትን መንፈስ እሺ አባ ብሎ አባ እኔ ልጆቼ አባ ሲሉ ደስ ይለኛል። ለምን አባታቸው ስለሆኑ እርግጠኛ ናቸው። ለምሳሌ አስር ሰው ሆኖ እኔ ቤት ቢገባ ከኔ ጋር ሌላውን ሰው አባ አይሉትም። አባታቸውን ነው መርጠው አባ የሚሉት ትንሣኤ የእግዚአብሔር አባትነት። ይኸውላችሁ፣ አሁን አንዳንዱ ገና ጸሎት ሲጀምር ራሱ በፍርሃት ነው የሚጸልየው። ማለት እግዚአብሔራዊ ፍርሃት እኮ አይደለም። ማን እንደሰጠን አናቅም። ገና ሲጸልይ ራሱ በፍሪደም ተሰምቶት አይደለም። አየህ፣ አባ አባ ብለህ ስትጮህ አቤት አቤት የሚልበትን የልጁን መንፈስ ይላችሁ የምወደው በእሱ ደስ የምሰኝበት ልጄ እሱ ነው ብሎ ያለው ኢየሱስን ብቻ ነው። ያንን ከኢየሱስ መንፈስ አመጣና ኢየሱስ በእሱ ደስ የምሰኝበት የምወደው ልጄ ያለው ማንን ብቻ ነው? ከመሆን ተናገረ እንጂ ኢየሱስ መላእክትን ብሏል አላለን። ሐዋርያትን ብሏል፣ ነቢያትን ብሏል አላለን። ጻድቃን ምናምን ምናምን ብሏል። ማንን ብቻ ነው ኢየሱስ እሱን ምን አርጉ ስሙን ልጄ ብሎ ኢየሱስ የጠራው አብ የጠራው ኢየሱስን ብቻ ነው። ምን አደረገ? የኢየሱስ መንፈስ ሰባዎችን ምታውቃቸው መርጣ አለው፣ ወደ ተራራው ሰዳለው፣ ከዛ ካንተ ጋር አቁማቸዋል። በአንተ ላይ ካለው መንፈስ ወስድ አለው ወደ እነሱ አስተላልፈ አለ። ከዛ ሸክምን ይሸክማለዋል። በአንተ ላይ ያለው መንፈስ ምን ማለት ነው? እግዚአብሔር ልጄ ብሎ የሚጠራው ማንን ነው? ኢየሱስ እኛን ልጆቼ ብሎ ለመጥራት የማ መንፈስ ያስፈልጋል? የኢየሱስ ያን መንፈስ አመጣና እኛ ውስጥ እግዚአብሔር አሁን አንተን ሲጠራ ኢየሱስን ልጄ በሚልበት አንተንም ልጄ ብሎ ይጠራሃል። ምን ማለት ነው? እንዲህ ስላችሁ እንዳትወናበድ። ኢየሱስ ለእግዚአብሔር ለአንዴና ለመጨረሻ የበኩር ልጁ ነው። እኛ ደግሞ የኢየሱስ ልክ ኢየሱስን ልጄ ሲለው ልጄ ብሎ ነው የሚጠራው። አለቀ። እኔ ልጆቼ ልጆቼ ነው የምላቸው። ለምን? ልጆቼ ስለሆኑ፣ ያ የኢየሱስ መንፈስኛው ስለገባ እግዚአብሔር እንዲህ ብሎ ነው የሚጠራው ልጆቼ

ብዬ ጠራዋለሁ። አባቴ እለዋለሁ። ብሉ ጩና ስ አባቴ እለው ነው። እግዚአብሔር እኛን ልጆች እንድል ያደረገው፣ እኛም እግዚአብሔርን አባት እንድንል ያደረገው አንድ ነው። መካከላችን ውስጥ የገባው ኢየሱስ አሜን። እግዚአብሔር ልጄ ብሎ የሚጠራው ኢየሱስን ብቻ ነው። እግዚአብሔር የሁሉ አምላክ እንጂ የሁሉ አባት አይደለም፣ የምንለው በዚህ ነው። ልጆቹ የሆኑ ናቸው፣ ለልጆች ነው እግዚአብሔር አባትነቱ። በሉዓላዊነቱ የሁሉ አምላክ ነው። ገብቷቸዋል። እዚህ እግዚአብሔር በሉዓላዊነቱ በዓለም ያለ ሕዝብ ሁሉ ምንድን ነው? አምላክ ነው፣ የሁሉ ግን አባት አይደለም። ለዛ ነው ብዙ አባቶች አላችሁ፣ ነገር ግን ሁሉም ምናችሁ አይደለም ይላል። አባታችሁ አይደለም። ምክንያቱም ሞግዚታዊ አባት አለ። ለምሳሌ የእንጀራ እናት ልጇን ስታሳድግ የምታሳድገው በጡጦ ነው። እናት ግን ልጇን የምታሳድገው በጡጦዋ ነው። አንተ የእንጀራ አባት አይደለም እግዚአብሔር። እግዚአብሔር አባት ነው ብሎ እግዚአብሔር አባት ነው እርግጠኛ ሁኑ። ይወላ ከአንተ የተነሳ እግዚአብሔር አባት አልሆነም። ሊሆንም አይችልም ከአንተ የተነሳ ምክንያቱም ጽድቃችን የምንጨርቅ ነው ይል ኃጢአታችንስ? አስበው። በቃ ሳለው ጽድቅ የመርገም ጨርቅ ከሆነ ኃጢአታችን ምን ሊሆን ነው? ቃል የለውም ማለት ነው። ባጭር ቃል እግዚአብሔር እኔን የተቀበለኝ በልጁ በኩል ነው። በልጁ ተቀብሎ አንተን እንዴት ነው የሚጥል? አብ የሰጠኝን አለ ከኔ እጅ ማንም ሊያወጣ የትኛው ሰይጣን ነው ከኢየሱስ እጅ አንተን ፈልቅቆ የሚያወጣ አንተ ራስህ ካልወጣ የእውነተኛ ዲሞክራሲ ምንጭ ያለው እግዚአብሔር ጋር ባይኖር እንዴት ፈቃድ ይሰጣል እኔ አንዳንድ ጊዜ ቁጭ ብዬ ዓለምን ፈጥሮ በመልኩ ባምሳሉ ፈጥሮ በጥፊ በካልቾ ብሎ በልጄ እመን ማለት ሲችል ኢየሱስ ቦኮ ሃራም አይደለም አይሲስ አይደለም እጅ ጠምዝዞ እመነኝ አይልም እንሰቷል ፍቃድ

የሆኑ ዘንድ አንድ ሰው ጮሆ አሜን ይበል እስቲ። መስቀል በሉት እስቲ። መስቀል ከነገድ ከቋንቋ፣ ከወገን ከሕዝብ ልዩነት በሉ እስቲ። ነፃ የወጣውበት ስፍራ ነው በሉ እስቲ። አንድ ሰው ጮሆ አሜን ይበል እስቲ። ባቢሎን ላይ ዘፍጥረት 11 ላይ የተከፋፈለው ቋንቋ ሐዋርያ ስራ ምዕራፍ ሁለት ላይ ልሳን ሲያወሩ በአለማት ቋንቋ ነው የሚለው። ስንት አድርገው ነው ያወሩ? አንድ ቋንቋ ልዩነት ያመጣው ማን ነው? ባቢሎን ዘረኝነት የመጣው ከየት ነው? ከባቢሎን ባቢሎን ላይ የተበታተነውን ያንን ዘረኝነት ቋንቋ በሙሉ የሐዋርያ ስራ ምዕራፍ ሁለት መንፈስ ቅዱስ አንድ አደረገ። መንፈስ ቅዱስ ጅማሬው ራሱ ከአንድነት ነው። መንፈስ ቅዱስ ባለበት ክፍፍል የለም። ሪል የእግዚአብሔር መንፈስ ያለበት ሰው ሊከፋፈል አይችልም። ለምን? መንፈስ ቅዱስ ውስጥ ልዩነት ሳይሆን ስንትነት ነው ያለው? አንድነት ፊልጵስዩስ ላይ አንብብልኝ፣ ምንድነው የሚለው? እኛ ሀገራችን በሰማይ ነው። ምን ማለት ነው? የምድር ዘሬን እያወራን ምድር ላይ አትጣበቅ። እኛ ሀገራችን የት ነው? በሰማይ ነው። ከዛስ ምን ይላል? ከዛ ደግሞ የሚመጣ መድኃኒት አለ። እርሱም ጌታ ኢየሱስ ክርስቶስን እንጠባበቃለን። አንድ ሰው ጮሆ ረገጥ አድርጎ አሜን ብሎ ይውሰድስ። አሜን። መስቀል፣ ዘር ቋንቋ፣ ወገን ምናምን ልዩነት ነፃ የወጣንበት ትንሣኤ ደግሞ ሰማያዊ ዜግነትና አዲስ ፍጥረት የተቀበልንበት ቦታ ነው። ለኢየሱስ ክብር ጭውጭሆ